ነው ጫት ቤት ነው። በነፃ ሰጡኝ። በነፃ ማለት ነው የምከፍል ላይ እየተገደረደር ነው። ዛሬ እኛ ነን ይዘን ይመጣል። ነገ ከነገ በኋላ ግን ብቻህን ከምትሆኑ እየመጣ ተደበር ምናምን አሉ። ኦኬ ምናምን አልኩኝ። ሄዱ። ጫት ቤት ቁጭ አልኩኝ። መቃም ጀመሩ። ብዙ ጓደኞችን አፈርነው። ብዙ ከዛ በኋላ ስትረስ የሚባለው ነገር ከአምሮ የጣለው ዲፕሬሽን አለ። ሁሉ ይችል ነበር እነሱን ባላገኝ ነው። ሰላም ቢብዙ ሰው ብዙ ሰው አለ፣ ግን ሰላም ሊሽ የለም። ከዛ ማህበረሰብ ወጥሽ እንብላ እንጠጣ ከሚል ማህበረሰብ ወጥሽ ብቻሽን ቁጭ ስትይ ያመሻል። ከዛ በሚቀጥለው ራስ ይሄዱ ከነሱ አለ ቀጠልኩበት ሙሉውን ሰው ተዋወቅኩት። መጠጣት ሲወጡ አብሮ ይወጣሉ፣ መቃም ሲጀምሩ እቅማለሁ፣ ሲሰሩ እሰራለሁ። ግን ብዙውን ጊዜ እንደዛ አደረግኩትና እና ከዛ ከሌ እንዲያደረገ ቤተሰብ ደግሞ ይነግርሻል። አንተ የት ነው ያለው? ከሌኮ እንደዚህ አይነት ቤት ከዛ ይሉሻል ቤተሰብ አይደለም ቤት ግዛ ነው። አንተ እና እኔ የምኖር አሜሪካ ምን ያደርገዋለሁ፣ ምናምን እላለሁ። ለራሴ ማለት ለነሱ አይደለም። ገዛ እንዴ ከስላ እንዴት የመሰለ ቤት መሰለ የገዛ እንደ ምናምን ማዘር ማለት ነው። ኦኬ፣ እንደዛ እያሉ እንደዛ እያሉ ምናምን ከስ እያደረጉ፣ ኦኬ፣ እሱ ከገዛ ለምን እኔ ሳልገዛም አይነት ነገር አሰብኩ። ቀጥል እየወጣው ከዛ ቦታ ማለት ነው። ከሚወዱበት ቦታ እና በወቅቱ ያወቅኩት ነገር ምንድን ነው? በአንድ ቀን አይደለም። ቀጥል እየወጣው ይሰማ ይሰማ ይሰማት። ኦኬ እየሰማችሁ ነው። ሌላ ሰው አላት እንግዲህ እየሰማሁክ ነው ማለት ነው ያው እየሰማሁሽ ነው አልኩኝ። አንድ ላይ ነን ብዙ ነን ብዬ ነው። እነሱማ ያው የነሱንም አንብቢ። ጆሮሽን ለእኔ ስጪ፣ አይንሽን ደግሞ ለእነሱ ስጫቸው አይሻልም? ችግር የለም ሙሉንም እያየው ነው እናንተ ደግሞ ነገር ባይ ሚገባል ስለሚባል ማየትም ጥሩ ነው። ለአንቺ በጆሮሽም ነው የሚገባ፣ በአይንሽ የሚገባ ችግር የለውም። ዝም ብለሽ አይደም ይች አይንሽን አውስ ያውሻቸው። ተመልካች ታዳሚ ደግሞ ወሬው ካልተመቻቸው አቁም በሉ እና አቆመዋል ለነገ ቢሆን ሀሳብ። ዝም ብለው እየሰሙ ነው። ዛሬ ሀሳብ እየሰጡ አይደሉም። ዝም ብለው እየሰሙ ነው። ዝም ብለው እየጠጡ ነው እየሰሙ። ኦኬ የሚቀጥል እንግዲያውስ። ከዛ የጫት ቤቱ ጓደኞቼ በሙሉ ከስ እያል ሲወጣ፣ ኦኬ አንድ ቀን ሁለት ቀን ችም በአንዴ መውጣት ይከብድሻል እና አንድ ቀን ሁለት ቀን ሶስት ቀን ስቀን ደውሎ የት ቀረህ የሚለኝ የለም በሰላም ላይ የጠፋው ምናምን የሚለኝ የጫት ጓደኛ ኦኬ፣ እየተሸወድ ሆኖ ማለት ነው ምናምን አልኩና፣ ቀስ እያሉ ሁለት ቀን እየቀረው ሶስት ቀን አራት ቀን አንድ ሳምንት አንድ ወር ከዛ ምን ማድረግ ጀመርኩ? ጫቱን አቆምኩና የሄድኩ ቢራ መጠጣት ጀመርኩ። ለጨዋታው ማለት ነው ቢራ መጠጣት ጀመርኩኝ። መጨረሻ ላይ በቃ ጠቅልዬ ትቸወጠ ከዛ በኋላ ኦኬ፣ ሌላ ጊዜ ሌላው እንድቀጥለው፣ ሌላ ጊዜ አይችላል። አዎ፣ ማለቅ የለበትም ግን ጥሩ ነው መውጣት፣ በራስ ያውም መውጣት በጣም ይገርማል በነገራችን ላይ። ቤተሰብ ያስወጣኝ በሚያወሩት ነገር አጠገብክ እኮ የለም።